በቅርቡ አብይ አህመድ የአማራ ፖለቲካ አመራሮችን፣ የብልጽግና ሰዎችን፣ የደህንነት የጸጥታ አመራሮችን፣ አማራዎችን ሰብስበው የተናገረው ነገር ነው። ህወሓት ጦርነት ሲከፍትብን ከሊቅ እስከ ደቂቅ ከገበሬ እስከ ምሁራን በሙሉ ከህወሓት ጋር ነው የተሰለፈው። የአማራ ህዝብ ላይ ጽንፈኛው ጦርነት ሲከፍትብን አለ፣ እንደዛ አይነት ነገር አላየንም፣ ይኸው ከእኛ ጋር ነው ያላችሁት የሚል ነገር አነሳ። አንተ እዚህ ላይ የጠቀስከው ነገር አለ፣ የአማራ ጠላቱ እራሱ አማራ ነው። ፕሮፌሰር አስራት ወልደየስም የአማራ ጠላቱ ሆዳም አማራ ነው ብለው የገለጹት በጣም ታዋቂ ንግግራቸው አለ። አሁን የምናየውም ያ ነው። አብይ አህመድ አማራን በአማራ የሚል ስትራቴጂ ነድፎ አማራን በአማራ እንዲጫረስም እያደረገን ያለው። ስለዚህ የቱ ጋር ነው ጠንካራው አማራ? ይህንን ራሱን አድኖ ኢትዮጵያን ሊያድን የሚችል አማራ የት ነው ያለው? ሰሞኑን አቶ ገዱ አንዳርጋቸውም ጥሪ አድርገዋል የራሳቸውን ጓደኞች ጭምር። እንዲህ አይነት ባለበት ይሄ ከሆደ ሰፊነት የመጣ ነው። ከአብይ ጎን መሰለፍ፣ ከዋት ጎን መሰለፍ የአማራ ተወላጆች፣ አሁን በስልጣን ዙሪያው ያሉት አብይን እየጠበቁ ያሉ የአማራ ተወላጅ የሆኑ ከምን የመነጨን በለው ይሄ ከወዳምነት ያለፈ ይሄ ከራስ ጥቅመኝነት ከአቅመ ቢስነት ባለፈ እንደው አማራን የሚወክል ነው ብለን ወይ እናምናለን ግን ለአማራ አሁንም ጠላቱ አማራ እየሆነ ያለበት ሁኔታ ነው ያለው አቶ አንዳርጋቸው። በመነሻ ደረጃ ማስተካከል ያለብን ነገር አለ። ህወሓት ጦርነት ሲያውጅብን ያለው ነገር በተወሰነ ደረጃ በፊት ለፊትም እነሱ አሁንም ሊክዶት ይፈልጋሉ። በአንዱና ሁለት ደቂቃ የምትሆናያቸው ቪዲዮ አለች። ሴክሬታሪ ወጥተው የተናገራት ወስደናል እርምጃ እና ጦርነት በዛ መንገድ ጀመሩብን ብሎ ያችን ቪዲዮ በማስረጃ አቅርቧ ቢ መናገር ይችላል። ያለው ጀመሩብን ብሎ እና ህወቶች ጦርነት ሲጀምሩ ሁሉም በአንድ ላይ ሆኖ እንደዚህ አደረገን የሚለው ነገሩ አማራ ጋ ግን ጦርነት ጀመሩብን ብሎ ነገር ማቅረብ አይችልም። ሲጀመርም ማለት ነው። ሲጀመርም ጦርነት የጀመረበት ገብተዋል። ጦርነት የጀመረበት እሱ ነው አማራ ህዝብ ላይ እንጂ አማራ ህዝብ የአማራ ህዝብ ተነስቶ ምንም ነገር በሌለበት ሁኔታ ማዕከላዊ መንግስቱ ልምታው ብሎ ጦርነት አልከፈተም አላደረገም። እንደውም ጦር ማዕከላዊ መንግስት እንዲጸና ከማንም በላይ የአብይ መንግስት እንዲጸና የአብይ መንግስት እንዲጸና ከማንም በላይ መስዋዕትነት የከፈለለት ህወሀትን አዲስ አበባ እንዳይገባ ያደረገው የአማራ ህዝብ ነው። የአማራ ፋኖ፣ የአማራ ልዩ ኃይል፣ አማራ ህዝብ ነው። እነዚያን አባትና ልጅ በዛ ደረጃ እየተነጋገሩ ማጀቴ ላይ የሞቱትን ሬኮርድ የተደረገውን ነገር ሁላችሁ የምታስታውሱ ማጀቴ ላይ ደብረ ሲና ደርሶ ነበር። አብይ እኮ አሁን የሚሰራውን ግፍና በደል የአማራ ህዝብ አስቀድሞ ማየት የሚያስችል የነብይነት ችሎታ ቢኖረው ኖሮ እኮ ልንገር ስንቅ እየሰጠ እያገዛ አዲስ አበባ ከተማ ወያኔ እንዲገባ ያደርገው ነበር። አብይ አሁን የሚሰራውን ነገር አስቀድሞ ማየት የሚችል ነው። ምክንያቱም እኛ የተማረርንበት የወያኔ ዘመን እንዲያርጉ አንቀጽ እንደ መንግስት ወጥቶ እንዲተደርጎ ማኒፌስቶቹ ላይ እንዲህ አድርገው ምናምን ብለን እንደዚህ የምንወቅሳቸውም ነውቀሳቸው እኮ ሰዎች እኮ አብይ አህመድ ዘመን አማራ የደረሰበትን አይነት ግፍና በደል በፈጽሞ አያውቁም። ያለው ኮርስ የተቀመጠው የዚህ መሰረቱ የተጣለበት ዘመን የነሱ ነው። ግን እንደዛም ሆኖ በዛ ሰዓት ላይ ወለጋ ላይ የምታየው ነገር የመጀመሪያ ገነማ ነው፣ ቅድም እንዳቀረብኩልህ ያለው። ከዛ በኋላ ግን መልክ ይዞ ሰላም የሚኖርበት የሚያርስበት፣ የሚነግድበት ሌላ ሌላው ነገሩ ተራ የሆነው ህይወቱ ላይ አሁን የምታየው አይነት አይደለም። አሁን እኮ በጣም በጣም የተለየ ነው። ስለዚህ ሲጀመር ጦርነት ያወጀበት አብይ አህመድ ነው። የአማራ ህዝብ ሲያውጅብን ብሎ ሊናገር አይችልም፣ ነው የምልህ ያለው። ከዛ ቀጥሎ ያለው ነገር ቅድም እንዳለው ነው። ትግራይ ለረጅም ዘመን ከ1967 ዓ ም ጀምሮ በድርጅት ደረጃ ኦርጋናይዝ ሆኖ የተደራጀ ነገር ኖሮት የትግራይን ህዝብ በስነ ስርዓቱ በጠመንጃ ትግሉ ጠመንጃ ትግሉ ካለቀ በኋላም በሰላማዊ ዘመን አንድ ፓርቲ ሆኖ ቀርንፎ አደራጅቶ የሚንቀሳቀስ መንግስትና የክልሉ የክልሉ መንግስትና ቲፒኤልኤፍ አንድ የሆኑበት ሁኔታ ነው ያለው እና ትግራይ ውስጥ ማዕከላዊ ተቃውሞ ብልጽግናን ደግፎ የሚቆም ሰው ልታገኝ አትችልም። ምክንያቱም ባህሪው ተፈጥሮ ይህንን አይፈቅድም ያለው። እዚህ ቦታ ላይ ግን ሁለት ነገር ነው የሆነ ያለ። በአንድ በኩል ህዝቡ እዚህ በኋላ በቃ ትጥቅ አስፈታኝ ያለው ትጥቅ አስፈትተው ያደረጉኝን አውቃለሁ እዚህ በኋላ የሚያስፈታኝ ከመጣ እዋጋለሁ ብሎ በራስ መከላከል መከላከል ነው የአማራ ህዝብ ትግል ለመከላከል ሲነሳ ሥርዓቱ ከነ ፓርቲ ስትራክቸሩ ከነመንግስታዊ መንግስታዊ መዋቅሩ ከነ መሪዎቹ ስልጣን ላይ እንደተቀመጡ ነው እና ያመፀው ህዝብና የአማራ ክልል ፓርቲ እና የአማራ ክልል መንግስታዊ አስተዳደር ሁለቱ ቤሌፍ እና የትግራይ ህዝብ በተሳሰረበት መንገድ የተሳሰሩ አልነበሩም እና የአማራ ህዝብ ያለ መሆን ይችል የነበረው መቼ ነው? የአማራ ብአዴን የምትለው ድርጅት የአብይን አካሄድ አይቶ አንድ ጽሁፌ ላይ አስቀምጫዋለሁ፣ አምጾ ህዝቡን ጠርቶ ቢሆን ኖረው ይህ አገዛዝ ከዚህ በኋላ ለኛ የሚበጅ አይደለም፣ የአማራ ህዝብ ተነስ ብሎ ትግሉን መሪ ሆኖ ቢመጣ ኖሮ ትግራይ ላይ ያለውን አይነት ሁኔታ አማራ ክልል ታይ ነበረ። እንዳለ የፓርቲ ስትራክቸሩም ህዝቡም የመንግስት መዋቅሩም አንድ ላይ ቆሞ ትግራይ ላይ አንደኛው ቀድሞ የጻፍኩት ጽሁፍ ላይ ተንሆነ ኢትዮጵያ ያለችበት ሁኔታ እንዴት አደገኛ እንደሆነ ለመግለጽ በክልሎች በጎ ፍቃድ ላይ በተለይ በሁለቱ ክልሎች በጎ ፍቃድ ላይ የተመሰረት ነው፣ ሀገር ነው ያልኩት። የአማራ ክልል እንደ ክልል አኩርፎ በቀኝ ብሎ ቢወጣ ምንም ሊያደርገው ማዕከላዊ መንግስት የማይችልበት በአንድ አጋጣሚ የአማራ ጠቅላይ ሚኒስትር አብይ ቦታ ተተክቶ ይሄ ጠቅላይ ሚኒስትር እኛ እንዳያርጎናል ብሎ የኦሮሚያ ክልል እንደ ክልል ቢያኮርፍ ማዕከላዊ መንግስት ነገር ሊያደርገው የማይችልበት ሁኔታ በጣም በጣም የሚገርም እንደ ሀገር መልክ የሌለው ነገር ውስጥ እንዳለ ሀገሩ የልጫው ነበር ያለው። በአደን የህዝብ መብት ተቆርቋሪ ሆኖ ከማዕከላዊ መንግስቱ ጋር ተጋጭተው ቢሆን ኖሮ ቅድም ትግራይ ውስጥ አለ የምትለው ነገር ይሆን ነበር እና ሪያእትኑ እውነታውን በደንብ ማየት የሁለቱንም የተለያየ ሁኔታ በደንብ መርመርና ማየት ይጠይቃል ማለት ነው። ስለዚህ አንድ እሱ ነው። ሁለተኛ እንግዲህ ምንድነው ትግሉ ከተጀመረ በኋላ እሺ፣ ለምንድን ነው የተቀሩት የትግሉን ፍትሃዊነት ተረጠው አሁን ያልተቀላቀሉት? እሱ ማለት የሂደት ጉዳይ ነው። በተለያዩ ትግል በተደረጋቸው በተደረገባቸው ቦታዎች ላይ ጊዜ ፈጅቶ ፈሽቶ ነው እንዲህ አይነቱ ነገር የሚከናወነው። እያየን ነው አሁን ትግሉ በተጠናከረ ቁጥር ሞር ኖጦሊ ከአማራ ክልል ካሉ አስተዳደር እና አድማ ብጠና ምናምን ከምትለው ብቻ አይደለም ያለው ማዕከላዊ ፌደራል ሰራዊት ውስጥ ያለ አማራ ሳይቀር በመንግስትም መጠርጠሩ እየጨመረ ነው። የሚመራው ሆኑም ጀምሯል ያለው። ነገር ግን እንዳለ ያን አስተዳደር ጥሎ እዛ ውስጥ የሚገባበት ሁኔታ ሌሎች ቦታዎች ላይ የታየው ይህንን በዘር ላይ ያደራጀው አገር መጨረሻ ላይ ሺህ ጊዜ ኢትዮጵያ አድርጌያለሁ የምትለው አርሚ እንኳን ቢኖርም ያውም አልተደረገም። አሁን አድርጌያለሁ ብትልም በአንደኛው ህዝብ ላይ የእኔ በሚለው ህዝብ ላይ ጦርነት እያካሄድክ ለዘላለም ያንተ ተባባሪ ሆኖ አይቀጥልም። ያለ ደህንነቱም እንደዛ ነው እና በተለያየ ሁኔታ ፋኖ መረጃ የሚሰጠው በየጊዜው እየከዳ መሳሪያውን እየያዘ ምናምን የሚመጣው የዚህ ፕሮሰስ ጉዳይ ነው። ፋኖዎች አሁን አንድ ሆነው አንድ ላይ ተሰባስበው ቅድም ያልኩህን ቁልፍ ስራ የፖለቲካና የወታደራዊ አመራር አስቀምጠው ቅድም ወደ አልኩ ድምሰሳ ወደሚባለ አይነት የእንቅስቃሴ ጉዳይ ቢካሄዱ አንድ ቦታ ላይ አንድ ክፍለ ጥር ሲመታ የአብይ ሰራዊት ቅድም ባልኩት መንገድ መበተን ነው ይጀምራል። አማራ ክልል ያለውም ያለውም ፓርቲ ስትራክቸር፣ የመንግስት አወቃቀር ውስጥ ያለ ሰራ በሙሉ በከፍተኛ ቁጥር አንዱ የሚደግፍ የሚቀላቀልበት ሁኔታ ነው። ቀናት አይፈጅም። ሻለቃ ማማንተ ላይ መጥቶ ነው መሰለኛለሁ ወታደር እንደት እንደሚፈርስ ሲናገር ሰምቼዋለሁ። በጣም በቀላሉ ትልቁ ነገር አሁንም እድሜውን ያራዘመው የአብይን እድሜ ያራዘመው ተሰባስቦ ወታደራዊ ጉልበቱን በደንብ አደራጅቶ ፖለቲካ ጉልበቱን በአንድ አደራጅቶ መምጣት አለመቻሉ ደግሜ ደግሜ ደግሜ ችኑ ነው መመልሰው